ሀምሳ ለሚሆኑ ድለኞች ደግሞ እኔ ራሴ ቻናላችሁ ከፍትላችኋሉ። ከእናንተ የሚጠበቀው በዚህ ቪዲዮ ላይ ኮመንት ጽፋችሁ ኮመንታችሁ ምንም ላይ ካላገኘ ሀምሳ ሰዎች እኔ ራሴ የዩቲዩብ ቻናላችሁ ከፍትላችኋሉ ማለት ነው። ሰላም እንዴት ናችሁ? ቃልን በዛሬ ቪዲዮችን በፈረንጆቹ 2025 በዩቲዩብ አዲሱ ሕግ መሰረት ገንዘብ የሚሰራ ዩቲዩብ ቻናል እንዴት ሀገራችሁ እንደምትከፍቱ በዚህ ቪዲዮ አሳያችኋለሁ። ይህ ቪዲዮ ካያችሁ በኋላ ቬሪፊኬሽን ኮድ አልመጣ ያላችሁ ሰዎች እና አንዳንድ ነገሮች አልስተካክል ያላችሁ ሰዎች እኔ ራሴ ቀጥታ ማናገር ትችላላችሁ። ይህንንም ደግሞ ለማድረግ የቴሌግራም ቻናል ይቀላቀሉ። ቴሌግራም ቻናል ሊንክ የመጀመሪያ ኮመንት ሪትና ወደ ስራው በድጋሚ እንኳን ደህና መጣችሁ። ወደ ስልካችሁ ትሄዱና ስልካችሁ ላይ የሚገኘው ማንኛውም አይነት ብራውዘር ትከፍታላችሁ። እኔ ክሮምን ከፍቻለሁ። ያው ሰፋ ብሎ እንድታያችሁ በማሰብ ነው ወደ እንደዚህ አይነት መልክ የቀየርኩት ማለት ሮቴት አርጌ የሆነ ስልኪን ሰፋ ብላችሁ እንድታያችሁ ማሰብ። ብራውዘራችሁ ከከፍታችሁ በኋላ ከላይ እንደምትመለከቱት ያለችሁን ሶስት ነጠብጣብ ሰነኩና ወደ እንደዚህ አይነት ቦታ ይወስዳችኋል። ወደ እንደዚህ አይነት ቦታ ከወሰዳችሁ በኋላ ወደ ላይ ከፍ ከፍ አድርጋችሁ እዚህ ጋር ዴስክቶፕ ሳይት የምትለዋል እሷን ታበሯት አላችሁ ማለት ነው። ጥግል ያለችሁ አንቦክስ ይሄ በምታደርጉበት ሰዓት ያው ስልካችሁ ወደ ኮምፒውተር ሙድ ይቀየራል። እንደዚህም ሲሆን በኖርማል ስልካችሁ ብራውዘር ላይ የማይመጡ አንዳንድ ፊቸሮች በዚህ ፊቸሮች ላይ ይመጣላችኋል ማለት ነው። በመቀጠል ምንድን ነው የምታደርጉት ክሮማችሁ እነዚህ ካስተካከላችሁ በኋላ ወይም የትኛውንም አይነት ብራውዘር ከላይ የሚገኘውን ሰርች ባሩ ላይ ትሄዱና ዩቲዩብ ዶት ኮም ብላችሁ ሰርች አድርጋችሁ ወደ ዩቲዩብ ትገባላችሁ ማለት ነው። ሳይሆን እንደምትመለከቱ እዚህ ጋር ዩቲዩብ ዶት ኮም ቤ ሰርች አረኩኝ። ከዛን ሰርች ያለው ወደ ዩቲዩብ ራሱ ይወስደኛል። ከዛን ወደ ዩቲዩብ ሲወስደኝ እንደዚህ አይነት መልክን የሚያመጣልኝ ትራይ ሰርቺንግ ቱ ጌ ስታርተር የሚል ነገር ያመጣል። እንደዚህ ከዚህ በፊት እዚህ ክሮም ላይ ዩቲዩባችሁን ወይም ደግሞ በጂሜል ገብታችሁ ከሆነ በጂሜላችሁ እዚህ ጋር ከላይ የምትመለከቷት ሳይኒን የምትለው ምልክት ምልክት ማድረግላችሁ በጂሜላችሁ የመጀመሪያ ፊደል የምትቀምጠው ለምሳሌ ጂሜላችሁ የመጀመሪያ ፊደሉ ኬ ከሆነ ከላይ ኬ ነው የሚመጣው። ወይ ኤል ከሆነ ኤል ብላ። ስለዚ ምንድነው የምናደርገውኛ በጂሜል ሳይኒን ስላላ ሳይኒን የምትለዋል እነካታለን አንድ ጊዜ ማለት ነው። ሁላችሁም በጂሜላችሁ ሳይኒን ካላችሁ ሎግአውት በሉት እና እንደ አዲስ መክፈት ስላለባችሁ ማለት ነው። ወደ እንደዚህ አይነት ቦታ ይወስዳቸዋል። እዚጋ ኢሜል ወር ፎን ነው የሚለው። እዚጋ በረ የምታደርጉት ያው ኢሜላችሁን ነው የምታገቡ ማለት ነው ከዚህ በፊት ኢሜል የላችሁ ሰዎች እንዴት አድርጋችሁ ትክክለኛ ኢሜል ለመከፍቱ የሰራው ቪዲዮ አለ። እሱን ገብታችሁ የቪዲዮን ከላይ አስቀምጥላችኋለሁ ወይም ደግሞ ውስጥ ገብታችሁ ፈልጋችሁ ጂሜል መክፈት ትችላላችሁ ማለት ነው። ስለዚያም በመቀጠል ነው የምንድነው ማረው እዚህ ጋር ኢሜልን አስገባለሁ። ኢሜልን ካስገባው በኋላ ምን አለ እታች ላይ ኔክስት የምትላለች ያው፣ በዚህ መልኩ እናንተም ኢሜላችሁን አስገቡ ወይም ክልላችሁ ያው ቪዲዮ ሁኔታችሁ ኢሜላችሁን ከፍታችሁ ነው። ከዛም በኋላ ኔክስት የምትለውን ነካታለሁ ማለት ነው። ከዛም በመቀጠል ወደ እንደዚህ አይነት ቦታ ወሰደኝ ያው እዚህ ጋር ደግሞ ፓስወርድ ነው የማስገባው። እናንተ ከምዚህ ጋር ጠንከር ያለ ፓስወርዳችሁ ከመረጣችሁ በኋላ አስገቡና ምታደርጉታላችሁ። ከስር ላይ ኔክስት የምትላለች ኔክስት የምትሏልን ነካና ወደ ቀጣይ ዞር እናልፋለን ማለት ነው። ከዛ እዚህ ጋር ሴቭ ፓስወርድ የሚላለ ይህም ማለት ያው ፓስወርዳችሁን ብራውዘሩ ላይ ሴቭ አድርግላችሁ ነው የሚለው። የምትፈልጉት ከሆነ ሴቭ የሚለውን ትነካላችሁ። ከዛም ወደ ላይ ከፍ ከፍ ታደርጉትና በዚች ጋር ሲምፕሊፋይ ዩር ሳይንን የሚለውን ኮንቲኒ ትላላችሁ ማለት ነው። ስ ኖርማል ነው ወይም ኮንቲኒ የሚለውን ትላኩታላችሁ። ቀውቅ ቀላል እንደሆነ ተስፋ አድርጋለሁ። ወንደዚህ አይነት ቦታ ሲወስዳችሁ እዚህ ጋር አድ ሪከቨሪ ፎን ነው። ይህም ማለት የኢሜላችሁን ሪከቨሪ የሚያደርግላችሁን ስልክ ቁጥር ያስገቡ ነው የሚለው። ሁለተኛ ላይ ደግሞ ዩሮ ሜ ሪከቨሪ ኢሜል ነው የሚለው። ይህም ማለት ኢሜላችሁን ሪከቨሪ የሚያደርግላችሁን ኢሜል አስገቡ ነው የሚለው። ያው ኢሜላችሁን ስከፍቱ እነዚህን ሪከቨሮች ካስገባችሁ እዚህ ጋር አይጠይቃችሁም ማለት ነው እና ሙሉ መረጃውን ያው ኢሜይል የምከፍቱበት ቪዲዮ ላይ ዘርዘር አድርጌ ያሳያችኋለሁ። ከዛም ሴፍ ትሉትና የኛውን ታልፋላችሁ። ከዛም በመቀጠል ወደ እንደዚህ አይነት ቦታ ካመጣችሁ በኋላ እናንተ ምን የሚለውን ተናካላችሁ። እዚህ ጥግ ላይ ምን የምትላለች ኖት ናው የምትላለች እሷን ተነኳትና ታልፋላችሁ። በመቀጠል ቀጥታ ወደ ዩቲዩብ ያስገባችኋል ማለት ነው። ከዛ በእንደዚህ አይነት መልኩ ወደ ዩቲዩብ ይመልሳችኋል ማለት ነው። ትራይ ሰርችንግ ቱ ጌት ስታርት የሚላለ እና እንደምትመለከቱት ከላይ ጥግ ላይ ምን የምትል መታለች ኬ የምትል መታያለች። ይህ ማለት የጂሜላችን የመጀመሪያው ፊደል ኬ ስለሆነች ነክቸው አሳያችኋለሁ ማለት ነው። የምትሏል እንንጋታ፣ አንድ ጊዜ እናንተ የመጣላችሁን ፊደለቁ እዚች ጋር እንደምትሉት ልክ ኢሜልንስ ከፍተው የኢሜሊን ስም የሰጠውት ቃልዶ ብዬ ነው እና በኬ የምትሏን ሜን ወስዶ ከላይ አምጥቶልኛል ማለት ነው። ይህ ነገር ግልጽ ሆኖላችኋል ማለት ነው። ለምን ኬ የምትሏ ነገር እንደምትመጣ አሁንም በድጋሚ ምንድን ነው የምናደርገው? እራሷኑ የኬ ምልክቷን እንነካታለን አንድ ጊዜ። አሁን ወደ ዩቲዩብ ቻናላችን የመክፈት ፕሮሰስ እየጀመር ነው ማለት ነው። ወደ ዋናው ነገር እየገባል። ወደ እንደዚህ አይነት ቦታ ከመጣም በኋላ ምንድነው የምታደርጉት? ወደ ላይ ትንሽ ከፍ ታደረጉትና እዚች ጋር ምን የሚላለ ዩቲ ዩቲብ ስቱዲዮም ይላል። ዙም አድርግ ያሳያችኋለሁ። ዩቲብ ስቱዲዮ ነው የሚለው። ምናልባት እናንተ ጋር ክሬተር ስቱዲዮ ብሎ ሊመጣ ይችላል። ዩቲብ ስቱዲዮ የሚለው ላይመጣ ይችላል። በዚህ ጊዜ እናንተ ደግሞ ያው ክሬተር ስቱዲዮ የሚል ከመጣ እሱን ትመርጣላችሁ። ዩቲብ ስቱዲዮ የሚለው ከመጣ እሱን ትመርጣላችሁ ማለት ነው። ሌላኛው ደግሞ የዩቲብ ስቱዲዮ አፕ ካለ ምን ማድረግ አለባችሁ? እሱን ከስልካችሁ ላይ አንስታል ማድረግ አለባችሁ። ምክንያቱም ዩቲብ ስቱዲዮ የሚለውን ስነቁ ቀጥታ ወደዛ አፕ ስለሚወስዳችሁ ወደ ዌብሳይቱ አይወስዳችሁ። ስለዚህ ዩቲብ ስቱዲዮ የሚለውን አንድ ጊዜ እንንቀው። በመቀጠል ወደ እንደዚህ አይነት ቦታ ይወስደናል። እዚህ ጋር እንደምትመለከቱት ሰሌክት ፒክቸር የሚላለው ይህ ማለት የቻናሉን ፎቶ ምረጥ ነው የሚለው እሱ በኋላ ላይ ስለሚደርስ እንመርጠዋለን። ምናልባት እናንተ ያዘጋጃችሁት ካለ መምረጥ ትችላላችሁ። በመቀጠል ደግሞ እዚህ ጋር ኔም የሚል አለ። ይህ ማለት የዩቲዩብ ቻናላችሁ ስም ያዘጋጃችሁትን ስም እምት ሞሉበት ቦታ ነው ማለት ነው። ቀጣይ ደግሞ ሀንደል የሚላለ ይህ ማለት ደግሞ ሰዎች በቀላሉ ይህን ነገር ወስደው ሰርች ሲያደርጉ የእናንተን ቻናል ማግኘት ይችላሉ ማለት ነው። ይህም የሚጠቅመን ነገር አሁን ለምሳሌ ተመሳሳይ በእኛ ዩቲዩብ ቻናል ስም የተከፈተ ትልቅ ቻናል ቢኖርና የእኛ ስም ሰርች ሲደረግ ቶሎ የማይመጣ ከሆነ ይህኛውን ዩዘር ነው የምተልኩላቸውና በአንድ ጊዜ ሰርች ሲያደርጉት ቀጥታ የእናን ቻናል ያገኙታል ማለት። ስለዚህ እናንተ በሚመቻችሁ መልኩ ካስተካከላችሁ በኋላ ክሬት ቻናል የምትላለች አንድ ጊዜ እሷን ተላኳታለች። ከዛም በመቀጠልም ወደ እንደዚህ አይነት ቦታ ወስዳችኋል። ዌልካም ቱ ዩቲዩብ ስቱዲዮ ነው የሚለው እዚህ ጋር ኮንቲኑ የምትላል ስላለን አንድ ጊዜ እሷ እናካታለን። በመቀጠልም ያው ትታ ወደ ዩቲዩብ ስቱዲዮ አስገብቶናል። እንደምትመለከቱት ዩቲዩብ ስቱዲዮ ይህን ይመስላል። ያው ቻናላችሁም ሞኔታይዝ ከሆነ በኋላ ብዙ ነገር ስለ ቻናላቸው የምትመለከቱበት ቦታ ይሄኛው ነው። ያው ይሄ ዩቲዩብ ስቱዲዮ ማለት ነው። ብዙ ነገሮች አሉ እዚህ ጋር። ስለዚህ ዋናው ነገር ብንሰራው እዚህ ላይ ስለሆነ በጥሞና ተከታተሉኝ። በመቀጠልም እዚህ በስተግራ በኩል ያሉ ምልክቶችን ወደ መጠቀም ነው መንገባው። እንደዚህ እንደምትመለከ